ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖች እንዴት ናችሁ? ሁሉ ሰላም ነው አለን። አልሐምዱልላ። ዛሬ ደግሞ ለየት ባለ ቪዲዮ ተከስተናል። ይህን የመሰለ ቅቤ የሚያስጎመጅ ለራሱ በአይን ራሱ ሲያወት ያስጎመጃል። ማሻላ ማሻላ። ሰላም እና ይሄን የመሰለ ቅቤ ሱፐር ማርኬት ውስጥ አለ። ይሄን የገዛችሁ ንጹህ ንጹህ ውሃ የሆነ ቅቤ ብትፈልጉ ለገንፎ፣ ብትፈልጉ ለቂጣ ፍርፍር፣ ብትፈልጉ ለክትፎ፣ ብትፈልጉ ለጥብስ። ያሰላም ሰላም በጣም በጣም ለጋ ቅቤ ነው ግን ምን ታደርጋላችሁ መሰላችሁ? ካነጠራችሁት በኋላ ያው ቅመም እንግዲህ የታወቀ ነው። ኢትዮጵያውያኖቹ ነን የቅቤ ቅመም ማናቃለን ብዬ አላስብም። ኮሰረት አድርጋችሁ ኮሰረታችሁን ታደርጋላችሁ። ምንድን ነው ይሄ ደግሞ? ኮረሪማ የተፈጨ ኮረሪማ። መጀመሪያ እንደዚህ ካቀለጥን በኋላ አቅለጠነው እናድርና ነገ እናጠለዋለን ማለት ነው። ይኸው እንደዚህ እንደዚህ ከቀለጠ በኋላ እናሳድረዋለን። ጠዋት ምናልባት ቆሻሻ ምናምን ሊኖር ይችላል በሚል ነው እንጂ ምንም አይነት ቆሻሻ የለውም ሲጀመር። እንደዚህ አድርገን እናሳድርና ከዛ በማግስቱ አጥልለን ቅመማችንን እንደዚህ እንጨምራለን ማለት ነው። ያው ቅመም ያላችሁን ጨምሩ። ያው በደንብ በሰል ሲል ከፈለጋችሁ ቅመሙን በዛ ማድረግ ነው እነ ኮሰረት እነምን እነምን ያው ቅቤታ ቅመም ታውቃላችሁ? ኮረሪማ በዘ በዛ አርጋችሁ፣ የጥብስ ቅጠል እሱንም ጨማምራችሁ ታረጉታላችሁ። ያላችሁን ቅመም ተጠቀሙ። ግን ያው ለጋ ነው የሚሆነው፣ ለገንፎ ለምንም ይሆናል። በተለይ ለክትፎ ያ ሰላም የሚገርም ነው ማለት ነው። በተለይ ለክትፎ ያ ሰላም ያ ሰላም አያችሁት እንዴት አባቱ እንደሚያምር እንደዚህ እያደረጋችሁ እሳቱን በደንብ በቅንስ አደርጋችሁ እንደዚህ እያማሰላችሁ እንትን እንዳይል ታቀልጥታላችሁ ማለት ነው። በነገራችን ላይ ብዙ ጊዜ አሁን ሀገራችን ቅቤ እንዲ የኢትዮጵያ ቅቤ አሁን ሰው ሲመጣ ቅቤ ይዛችሁ ሁሉኑ እንደዚህ ነው ምናምን እሱ ቀረ፣ በቃ ቀረ። አስፈላጊ አይደለም። ሲጀመር አሁን ኢትዮጵያ ውስጥ ጥሩ ቅቤ የለም። ቅቤና ማር ዱሮ ቀረ፣ ዱሮ በቃ። በአሁኑ ሰዓት ቅቤም ሆነ ማር፣ ትክክለኛ ማር የለም። ቅቤም እንደዛው። ስለዚህ ጥሩ ቅቤ በቃ አሁን እዚህ ቅመማችሁን ከኢትዮጵያ እያስመጣችሁ፣ ያው ቅመም ዝም ሞልቷል፣ ግን ትንሽ ኮረሪማው የዚ ሀገር ኮረሪማ የሚገርማችሁ የዚ ሀገር ኮረሪማ ና የሀገራችን ኮረሪማ በጣም ልዩነት አለው። በጣም የሀገራችን እኔ እንጃ ልዩ ነው በቃ። ሽታው ራሱ በጣም የተለየ ነው ኮረሪማው። ሁሉም ኮረሪማ ነው ግን እኔ እንደ ሀገሩ ይለያል መሰለኝ። እና ቅመማችሁን ይሄ እኮ ሰረትም አለ እዚህ፣ አጣር ሄዳችሁ እንደውም ማየት ነው ቅመም የምናገኘው ያላችሁ ልጆች አላችሁ። አጣር ሞልቷል ቅመም የፈለጋችሁትን ሁሉ ነገር ግን ትንሽ እርድ አድርጉበት። እርድ መጨረሻ ላይ እንዳይንተከተክ ይሄ ቅቤ የኖርማሉ እርድ ያላድና የተፈጨ ምናምን ሳይሆን እሱን አብራችሁ ትንሽ ትንሽን ጥቆረጥ አርጋችሁ ቀጥቀጥ ታደረጉት እና አንተክትኩት። እርድ አንደኛ ለጤንነታችንም ጥሩ ነው፣ ሁለተኛ ነገር ደግሞ ከለሩ ራሱ ቆንጆ ይሆንልናል ማለት ነው። እንደዚህ አድርጋችሁ እያነጠራችሁ መብላት ነው። ይሄ ከኢትዮጵያ ቅቤ ያምጡ እንትን ማር አንጡ። ምን ማር እንኳን እዚህም የለም ማር። ያው እንጀራ ምናምን ያለህ እንደዚ ከኤሪያ ልጆች ማር የሚፈልግ ምናምን ሲሉ ሰማለሁ፣ ግን እያየንም ነው። ግን ያው ትክክለኛ ማር ከተገኘ አሪፍ ነው፣ ግን ማርና ቅቤ ድሮ ቀርሷል ኢትዮጵያ ውስጥ። ስለዚህ ይህን ቅቤያችሁን ግዝት እያደረጋችሁ ደግሞ በዛ ላይ በጣም ርካሽ ነው። እንደዚህ አድርጋችሁ ቅዝቅዝ ሲል በንጹህ ጨርቅ እንደዚ በምታዩት እንደምታዩት ነጭ አቡጀድ ነጭ ነው። በዚህ ጽድት ተባለ በእንትን አድርጋችሁ እንደዚህ አድርጋችሁ ታጣሉታላችሁ። አያችሁት እንዴት እንደሚያምር እንደዚህ አድርጋችሁ እያነጠራችሁ ቅቤያችሁን ብሎ የምትችሉ ያኔ ያው መቼም ሁሉም አይመቸውም። አረቤት የምትችሉ እየገዛችሁ እያነጠራችሁ ብሎ አንዳንድ ጊዜ ቂጣ ያስፈልጋል። ሁልጊዜ ይህንን ካሜራ በእርሾ በካሜራ እንትን ያበደ ቂጣ ከመብላት ቂጣችሁን ግግር እያረጋችሁ አንዳንዴ ፍርፍሩንም ምኑንም እያረጋችሁ ትበሉበታላችሁ።